እሷን መረጥኳት እና እንግዲህ እስኪ እናያለን። ከጠፋሁ አግብቼ ነው የሚሆነው፣ እና ምን ይመስላችኋል? ሬነር መጣ። ሬነር የኔ መርፌ ይናፍቃል። ሬነር ተደብቀ ነው እንደ አሁን ታዲያ የገባው እ እንዲ እሺ መርፌህን እንኳን ተተህልና አትሄድም። በለኛ እንዴ አንተ ወላሂ የምሪ ነው ሐቅ ራንታት የምታገባ ከሆነ ቲክቶክ መተዋልብ ካለችኝ ምን ይሰራል? ምን ድምፅ ይሰማል እንዴ? ዛዛትሰሚያቀሻ እንዴት ናችሁ? አልሀምድሊላ ረቢል ዓለሚ እኔ ምለው ሬነር አምስት አመት ሙሉ እየዞርኩ ከአንተ ጋር ብይ ተ ተጫወትኩ። አሁን እንኳን ቁም ነገር ሌለዋል እንጂ ማ ስለሚስል ልታወራኝ ነው። እስቲ አንዳንዴ እንኳን ከብይ እንውጣ። እስቲ እኔን አይመለከተኝም። አይ ያ ግን እንደዛ ነው የሚሆነው። ኢንሻላህ እንግዲህ አላህ የፈቀደው ይሆናል። እና ድንገት ከጠፎ እንደዛ ሆኑ ነው እንጂ ደህና ነኝ። አንድ ሶስት አመት ምናምን አራዝ አራልጅ ነኝ ምናምን በልና፣ ኧረ ልጅ አይደሉም እንዲ አተኝም ሽበት ራሱ አውጥቼ አጀስ እሱ ቀለም ነው አትመን አንተ ራስህንም አትመን እ ሁኔታዎችን አትመን እና ዝም ብለህ አታግባም ኧረ አባቴ ደግሞ ታምለጠኝና ፌስታል እየለቀምኩ ልኖር እንዴ እኛ ጋር ብዙ አለ ምን ችግር አለ ታዲያ ስማ ትራፊክ ላይ አረንጓዴ በራ ቀይ በራ ቀይ ጠፋ ቢጫ በራ አልበል እ እሱን ነው ማሳታይ ነው የምትሻገረው እንደው ስለዚህ መሻገር መርቀም እስከምገባ በ በቃ አግብቼ አርፊ፣ ቁጭ እዚህ ለክሶ ነው የሚሆነው። ቲክቶክ ላይ አንተ ስጠፋ ምናምን በዱዓ ሁሌ አስባችኋለሁ። ወላሂ መቼም የማረሳችሁ ጀሞች፣ መቼም ማለት ነው አራሪ እንዳታለክስ ነገር ያሉ እኔ ብዩ ስትጨውስ ነው የምወድ ። ስታለክስ አይመቸኝም። አታደርጎ አንተ መቼስ ቀልድ ነው ብለን እናልፋለን። ወላሂ የምሬን ነው። ስላሴ ለናንተ ነው። አንተ ከሌለማ እኛም ቲክቶክ እናቆማለን። አቋቁሞ የታባት መኪና አስመሰል ሽኛው ቲክቶክ እናቆመል። ይቅርሳ ግን ያላንተ አይሆንም ይደብራል። እረ አይደብርም፣ አሰክሱ ባካቸው። እነ የቡኑ ካፍ አሉ እኮ አይተሻቸዋል። ምን አይነት እንትን ለሚሰ አክቹዋሊ እንትን ነው። ህይወት ላይ መገናኘትና መለያየት አለ ህይወት ላይ ማለት ነውና፣ ከኛ የምታረቀ ከሆነማ ትቀር እንዴ? የምርሽን ነው። ከእሷ የሚበልጥም የለም፣ ቀል የለም፣ በሱ የሚበልጥ የለም። እውነቴን ነውእና እንትን ነው ሰው ይገናኛል፣ ይለያያል። ዋናው ፖይንቱ ምንድን ነው? በነበራችሁ ጊዜ መልካምነታችሁን ማካፈል ነው። ለሰው ለሰው መልካም መዋል ጥሩ፣ ስም ተክላችሁ እና አብርሃም ሊንከን አንድ የሚለው ነገር አለ በጣም የምወደው ነገር አብርሃም ሊንከን ማለት ላይክ አይ ቲንክ ስድስተኛው የአሜሪካ ፕሬዚዳንት ነው እና እና ምን አለ መሰላችሁ ህይወት ሰዎችን ሁሉ እኩል ታደርጋለች። ሞት ግን ታዋቂ ሰዎችን ማለት ታላላቅ ሰዎችን፣ ጥሩ ስራ የሰሩ ሰዎችን ለይታ ታሳውቃለች አለ። ከዛ እውነት ሞቱ የሚባሉት ሰዎች እነማን ናቸው አሉ? የተረሱት ብቻ ናቸዋሉ። ሞቱ የተረሱ ሰዎች አሉ በህይወታችን ህይወታችን ውስጥ መጥተው ጭራሽማ እናስታውሳቸው ሰዎች አሉ። እንደነበሩ ራሱ ትዝም የማይሉን ሰዎች አላችሁና እና በሰው ህይወት ውስጥ ስትገቡ፣ ከሰዎች ጋር ግንኙነት ሲኖራችሁ፣ ከሰዎች ጋር ወዳጅነት ሲኖራችሁ፣ በመልካምነት የማትረሱ ሰው ሁኑ እና ከሰው ህይወት ስትወጡ የሰውን ህይወት የምታጎሉ ሁኑ። እናንተ ከሰው ህይወት ስትወጡ የሰውን ህይወት የምታጎሉ ከሆነ በዛ ሰው ህይወት ላይ ጥሩ ድርሻ ነበራችሁ ማለት ነው እንጂ ትወጡ እንኳንም ወጣችሁ የምትባሉ ከሆነ እንትን አይሆንም ምንም በቃ ዝም ብላችሁ ነበረ ዚህ ምንም ጥቅም የላችሁም ነበረ ማለት ነው እና የሰው ህይወት ውስጥ ገብታችሁ ከመበጥበጥ ሰውን ከማስለቀስ ሰውን ከማስከፋት የሰውን እንትን ልብ ከመስበር ምናምን ዘላችሁ በመልካምነት ባላችሁ አቅም ባላችሁ ጥሩ ነገር አለኝ ብላችሁ በምታስቡት ነገር የሰዎች ህይወት ላይ መልካምን አሻራ አሳልፋችሁ ለማለፍ ሞክሩና፣ እንደነገርኳችሁ ነው ሞቱ የሚባሉት የተረሱት ብቻ ናቸው ይባላል። ግን ሰዎች ሞተው ራሱ ከመቃብር በላይ ሁሌ ስማቸው ይኖራል ማለት ነው። እና እናንተም በሰዎች ህይወት ስትሞቱ ሳይሆን ከሰዎች ህይወት ስትወጡ የማትረሱ ሁኑ። ሁል ጊዜ በነዛ ሰዎች አጠገባቸውን ባትኖሩ ቃ እንዲኮ የምትባል ልጅ ነበረች፣ እንዲህ የሚባል ልጅ ነበረ በሱ ህይወት ውስጥ በእኔ ህይወት ውስጥ ትልቅ ውለታ ውለውልኛል የምትባሉ ሰዎች ሆኖ ገባቸዋል። ያ አንዱ የህይወቱ ደስ የሚል ፓርት ነው። ለሰዎች ድጋፍ መሆን፣ ለሰዎች መባረክ ምክንያት መሆን፣ ለሰዎች ደስታ ምክንያት መሆን፣ ይሄ አንዱ የህይወታችን አንዱ ተልኮ ነው ማለት ነው እና ያው እኔንም ጭምር መጥፎ ነገር እየሰራን ከሆነ መጥፎነታችንን አቁመን ሰዎችን ለመጣል እየታገልን ከሆነ ያንን ነገር አቁመን አላህ በሚወደው መንገድ ለሰዎች ድጋፍ በመሆን ለሰዎች ጥሩ ወዳጅ በመሆን እነዛ ሰዎች ህይወት ላይ ጥሩ ድጋፍ ለመሆን ሞክሩ። ጥሩ ማለት ነው እና አንድ ቀን ያው ከዛ ሰው ጋር ስትለያዩ ስማችሁ ከዛ ሰው ህይወት ስማችሁ ከዛ ሰው ህይወት ወይ ከዛ ሰው ጭንቅላት በላይ ሁል ጊዜ እንደተጠራ ይኖላል እና በመልካምነት መጠራት በጣም ደስ የሚል ነገር፣ እውነት የምሬን ነው የምላችሁ። እና ያው ሞትን ዝም ብላችሁ አጠብቁት ወይ ደግሞ ከሰው ጋር መለያየትን ዝም ብላችሁ አጠብቁት። እኔ ያሁን ለምሳሌ ከሪነር ጋር ጓደኛ ከሆንኩ ጓደኝነቴን ዝም ብዬ አልጠብቀው። ጓደኝነቶችን በመልካም ነገር በምችለው ማለት ነው ልክ በበው ከዛ በኋላ መልካም ነገር ከዚህ የሆነ ቀን ስንለያይ ያው ሬነር ለእኔ መልካም ነገር ይኖረዋል፣ እኔም ለሱ መልካም ነገር ይኖረኛል ማለት ነው። እና በህይወት ምድር ላይ ስትኖሩ በመልካም ሁኔታ ሰዎች ህይወት ላይ ተዋጡ ማለት የነቀዝነትን ካራክተር ይዛችሁ የሰዎችን ደስታ፣ የሰዎችን ስሜት፣ የሰዎችን ጊዜ እንደ ነቀዝ አትብሉ። ጥሩ አይደለም፣ ለእናንተም ጥቅም አይደለም። ሰው ሁሉ እንደ ነቀዝ መሆን ጥሩ አይደለም። ከዛ ይልቅ ግን የሰዎች ጥሩ ድጋፍ ሰዎች እናንተ ጋር ሮጠው መጥቶ የሚያለቅሱባችሁ ችግራቸውን የሚነግሯችሁ ጭንቀታቸውን የሚያካፍሏችሁ አይነት ሰዎች እና ታዩታላችሁ። ሁላ ይሄ ሙላቱን ደስተውን ምናምን ማለት ነው እና እንደዛ ኑላቸዋለሁ። ሬና ረስቲ ሂድበት፣ እንደዚህ አይነት ነገር አታወራ። ሳንት ነገ ነው ነው ታገባው? በጣም አራይ ትንሽ እንመካከል። ታስለቅሰን እኮ እ ልታስለቅስ ነ አይደለም፣ ነገ አይደለም፣ የሆነ በቅርቡ ነው ማገቡ አስመሰልከው። አይ በቅርቡ አይደለም ዛሬ፣ እንዳጋጣሚ እያሰብኩት ለካ እንደዛ ተብዬ እንደነበረ ትዝ አለኝ። እሺ እንዴት ናችሁ በተረፈ

ትንሽ አሁን አንቺ አንድ እጅግ እኮ ነው የቀረው። ያቺ እጅ እንትን ብላለች አንድ ነገር ወስጅ፣ ጥብስ አረግህና ተንቀልቅለ እገባለሁ። እኮ እሷ ናት አላርፍ ያለች ውጭ ውጭ። በቃል አታገባ ነው ማለት ነው፣ ወይ አይደለም? እኔ የምለው ማለት ነው፣ ምንድን ነው የምታደርገው? ግን ስንት የቤት ስራ ሰጥቼ ለምንድን ነው የምትሸመጠጠኝ? እኔ እኮ አንተ ነው የጠፋው፣ ጠፋ እኮ። ጠይቀኝ የለም። እሺ መለስልኝ እሺ፣ የጠየቅኩህን እንዴ በአንዴማ ከዚህ ሙድ ወደዛ ሙድ ይከብዳል እንዴ እንተንም በልኝ ይሄ አሁን ምን ይባላል መሰለ ይሄ ድህረት ምንድን ነው እንዴ ምን በየለ እንት ለበረክ ኢንቫይሮንመንታል ፋክተሩን መልመድ አለብህ ከቀዝቃዛው ወደ ሙቀቱ ምናምን ስትገባው ማለት ነው እኔ በአንዴ ፊሊፕ ማድረግ አልችልም እኔ አስተምራለሁ አይዞ ያው አት አትሊስት ያው ገስት ላይ ካሉ አብዛኛው ካወራ በኋላ ሌላ ነገር ከዛ በኋላ ግን ማለት ነው። ሪነር አንተን መች ነው ያወኩክ? እኔ ነኝ ቤት የመጣው አንድ ቀን። ከዛስ ምን ስላሴ አማኝ ነበር። ከዛ እኔ ስንተዋወቃ፣ እሺ ቆይ ምን አወራ። እኔ መጀመሪያ ቀን ስለ ስቅለት እሺ፣ ወይ ፈቲ እሺ፣ መግባት የሚፈልጉ ሰዎችን አስገቧቸው?

እንዴት ድምጽሽ እንደሚያስጠላ አየሽው? ምን እንደ እየሰማን እንዳለ። አዎ ይቅርታ። አራው ጤኑ ይ እሱ ቲክታክ ጥፋ አትጥፋ እሱን አይደለም ግን እኔ እንደ እንትን አንድ ሰው ላገባ ነው ሲል አበረታቱ። ወይኔ ዋዩ አትበሉ። ማሻላህ አላህ ቅቧውን ሰጡት አቅም ሰጡት። አንድ ሰው ላገባ ነው ሲል አላህ ያግዛ፣ አላህ ይርዳክ ጠንካራውን አላህ ደግሞ ኢንሻአላህ ብርት ትስትል ሁለተኛም ሶስተኛ ሚስጥ ብላችሁ ዱዓ ማድረግ ነው እንጂ ምንድነው አድርግለት። ያ ማሻአላህ ያግዝህ። የምር ከሆነ እኔ አግባ ነው የምለው። ቲክታክ ኢንሻአላህ እናሳምናታለን። እንኳንም ፍሬንች ነው የምታወራውን ችግሩ እኮ ፍሬንች። እኔ ወላሂ እማራለሁ እማራለሁ እማራለሁ እማራለሁ እንግዲህ ስሚ፣ ከመማሪሽ በፊት እንዳላገባ እንጂ ችግሩ ችግር የለውም። ተማሪ ተደረሽ ችግር የለውም። ብቻ አለ ያጠንክርህ ለማንኛውም ጠንካራሁ የምር ከሆነ ነው። ቀጥሉ፣ አራት ይስጠው። ምንድን ነው ሰላም አለይኩም። አይ የመረሽ ነው ወሊኩም። ማናት ማለት እና ለኛ ብሎ ብታችኋል። ዘላለም አለሙን መች እንደዚያ አልን እኮ ነው ያልነው። አስባችሁ ጣል። እኔ ግን ልቋጥርብህ ነው አይ ልጆቼ ነው ልጅ ብልካቸው አይሻልም? አቢቢ እስከዛስ በሞትስ ከሞታቸው ልጅ ልጃችን ችግር የለውም። ልጅ ልጃችንን ያስተምራል ችግር የለውም። እና ቆሜ ልቅር እንዴ እንዴት ነው ነገሩ ከናንተ ጋር ብዬ እየተጫወትኩ ለምን በቃ ወይ እኛ ጋር እኛም እናሳምናት ጥራት እዚው ለምን አጥራት። ፍሬንች ነው የምታወራው። ፍሬንች ትችላለህ? ለኔ ልጠራ ትችላለህ? አሁን ራሱ ትመጣለች። ግን ፍሬንች ነው የምታወራው። ከሞሳቫ ትላለች ሳቫቢያ ሜርሲ ቦኩ ማለት አስተርጓሚ። አንተ አይደል እኮ ፈልጉ ፈልጉሽ፣ አስተርጓሚ ኒኮ። ግራ ገባይ። አንተስ እንዴት ነው የተገባባት? በጣም ከባድ ነው። ኢንቦክሱላ ኒሞካከራ ያለው አልቀበል አልከኝ፣ እንጂ እስካለሁ ድረስ አለሁ። እንግዲህ ከሌለው እንግዲህ ደግሞ ምንም ማድረግ አልችልም፣ ወላሂ። እሺ፣ ለምን ተመለስክ? ለመሄድ ከሆነ አይ፣ ትንሽ እኮ አለሁ። አይ፣ አለሁ እኮ ቆያለሁ፣ አንድ አመት ምናምን አለሁ። እኔ አሰሰክሳችሁ ነው ግን እንትዛ ለኝ ዛሬ በምን ትዝ እንዳለኝ እ ልታገባኝ ያሰበች ይሁት ምን አለችኝ አስቀምጠችልኝ ልጅ ሁሉን ነገር እቀበላለሁ፣ ግን በቃ ቲክቶክ ላይ ያለህን ነገር እንድትተው እፈልጋለሁ። ቲክቶክማ